ሰላም ሰላም የቻናል የቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ ጅላች የመጣው አማርኛ ዓረፍተ ነገር ነው ማለት ነው። አማርኛ ዓረፍተ ነገር ቃላት መሰረታዎችን ከፊደል ጀምሬ በዚህ ቻናል እለቃለሁ ማለት ነው። እናንተ እየገባችሁ ቻናሉን ላይክ እና ሼር በማድረግ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቻናሉ ቤተሰብ ሆኑ ማለት ነው። ዛሬ ጅላች የመጣው ዓረፍተ ነገር አጭር አጭር ዓረፍተ ነገሮችን ማንበብ መለማመድ ላይ ላላችሁ ተማሪዎች ቪዲዮ ለእናንተ ነው። እስከ መጨረሻ አብራችሁ በመቆየት በመለማመድ ዩቱብ ላይ ማወቅና ማንበብ ትችላላችሁ ማለት ነው። ቀጥታ በሰማያዊ አይነትና በዚህ በአረንጓዴ የጻፉት ነው። እሱንን አብረን እናነባለን። ከኔ ጋር ቀስ ብላችሁ ታነባላችሁ ማለት ነው። ብዙ ደቂቃ የጨርስም አብራችሁ ይቆዩ። መልካም ቆይታ ይሆንላችሁ። እሺ ተመልሻለሁኝ። እንግዲህ አብረን እናነባለን። እኔ ጋር አብራችሁ ተለማመዱ፣ አንብቡ። ጀማሪ የሆናችሁ ማንበብ ለሚችሉ ደግሞ ለጓደኞቻችሁ ሸራርጉላቸው። መጀመሪያ ላይ ያለው አንዴ ብሎ ስፔስ አለው ማለት ነው። ክፍት ከተደረገበት እስከ ክፍቱ ነው የምታነቡ። አንዴ ይላል፣ አንዴ ይላል። አንዴ ስፔስ አለው። አንዴ ከዚያ ደግመህ ስፔስ አለው። አሁንም ስፔስ እዚጋ ክፍት ማለት ነው። አንዴ ከዚያ ደግመህ ደግመህ ብሎ ስፔስ አለው። አንዴ ደግመህ ተናገር ይላል። አንዴ ከዛ ደግመህ ከዚ ተናገር ይላል ማለት ነው። ይሄ እንግዲህ አንዴ የሚለው ብቻውን ቃል ይሆናል። ከዛ ደግመህ የሚለውም ቃል ይሆናል። ከዛ ተናገር የሚለውም ቃል ይሆናል ማለት ነው። በአንድ ላይ አንዴ ደግመህ ተናገር የሚል ዓረፍተ ነገር አነበብን ማለት ነው። እንደዚህ ረዘም ያሉትን ከኔ ጋር አብራችሁ መለማመድ እንግዲህ ፊደሎች ደግሞ የእያንዳንዱ ታያቸዋላችሁ ድምፃቸውን፣ ድምጽ ድምፅ እንደሚወጣ ለምሳሌ አንድ የሚለው የአ የነና የደ ፊደል ነው። የነ ስድስተኛ ነው፣ ያው የአ መጀመሪያ ናት፣ የደ ደግሞ አምስተኛዋ ናት። ከዛ አንዴ ይላል። ከዛ ደ የመጀመሪያ ሆኑ፣ የገ ስድስተኛ ድምፅ፣ የመ መጀመሪያ፣ የሀ ህ ስድስተኛው ደግመህ ይላል። ተናገር የሚለው ደግሞ የተመጀመሪያ የነ አራተኛ፣ የገ መጀመሪያው፣ የረ ደግሞ ር ስድስተኛው፣ ተናገር ይላል። አንዴ ደግመህ ተናገር ይላል። ማነው መጀመሪያ ያለው? እሽ ቀጥሎ ደግሞ እባክህ ብሎ ስፔስ አለው። እባክህ ይላል። ስፔስ አለው። ስድስተኛ ናት፣ በአራተኛ ክ ስድስተኛ፣ ይሃ ህ ስድስተኛ፣ እባክህ። ከዚያ ይ ይቅርብህ ይቅርብህ፣ ይ ስድስተኛ፣ ቅ ስድስተኛ፣ ር ስድስተኛ፣ ብ ስድስተኛ፣ ህ ስድስተኛ። እነዚህ አምስት ፊደሎቹ ስድስተኛ ድምፅ ናቸው። ይቅርብህ የሚለው ማለት ነው። በአንድ ላይ እባክህ ይቅርብህ የሚል ዓረፍተ ነገር ሰጠን ማለት ነው። እባክህ ይቅርብህ የሚል ዓረፍተ ነገር ሰጠን። ኦኬ። ቀጥሎ ደግሞ ወደ ብሎ ስፔስ አለው ወደ ከዛ ቤት ወደ ቤት ከዛ እሄዳለሁ እሄዳለሁ እሄዳለሁ። በአንድ ላይ ሲነበብ ወደ ቤት እሄዳለሁ ይላል ማለት ነው። ወደ ከዛ ቤት እሄዳለሁ ወደ ቤት እሄዳለሁ የሚል ዓረፍተ ነገር አነበብን። ወደ የሚለው የወነ የሄደ ነው። ቤት የሚለው ደግሞ የበነ የተ እሄዳለሁ የሚለው አምስቱ ፊደል የአ ፊደል የሀ የደ የለና የሀ ፊደል ነው። ድምፃቸውን በድንብ በመለየት እንደዛ አድርጋችሁ ማወቅ። ወደ ቤት እሄዳለሁ ብላችሁ ጽፉ። እንደዛ አድርጋችሁ ትጽፋላችሁ። ማን ነው ስታነቡም፣ ይህን ድምጽ በመጥራት ማንበብ። ቀጥሎ ደግሞ እባክህ ስፔስ አለው እባክህ ይላን። ይሄ ደግሞ እባክህ፣ እባክህ የሚለው የአ የበ የክና የሃ ነው። ከዛ ይቅርታ፣ ይቅርታ እባክህ ከዛ ይቅርታ ይላን። ደግሞ እባክህ ብሎ ይቅርታ እባክህ፣ ይቅርታ ይቅርታ እባክህ የሚለው የአ የበ የከና የሃን ነው። ያልኳቸው የአ እ ነው ስድስተኛ፣ የበ አራተኛ፣ የከ ስድስተኛ፣ የሃ ስድስተኛ ነው። እባክህ ይቅርታ የሚለው ደግሞ የና የቀ ስድስተኛ ነው። የረም ስድስተኛ ነው። የተ አራተኛ፣ ይቅርታ ይለ ማለት ነው። እባክህ ይቅርታ ይለ ማለት ነው። ኦኬ። ቀጥሎ ደግሞ አ መ ሰግ ና ለሁ ረጅም ሲሆን ትቆጥሩታላችሁ። አመሰግናለሁ። ልክ እንደዛ አድርጋችሁ መቁጠር። እናንተ አሁን ስትጀምሩ አንዴ ለማንበብ አትሞክሩ። ፊደሎችን በመቁጠር እና ቀስ ብላችሁ በመደጋገም ነው ማወቅ የምትችሉት ማለት ነው። አመሰግናለሁ። ከዛ መጨረሻው ወንድሜ ይላል። አመሰግናለሁ ወንድሜ ይላል ማለት ነው። አመሰግናለሁ ከዛ ወንድሜ ይላል ማለት ነው። አመሰግናለሁ ወንድሜ ይላል። ከዛ መጨረሻው ወርቁ ስፔስ አለው። ተመራማሪ ነው። ወርቁ ተመራማሪ ነው። ወርቁ ተመራማሪ ነው የሚል ዓረፍተ ነገር ሰጠን። እንግዲህ ሶስት ነው፣ ወርቁ ከዛ ተመራማሪ ከዚያ ነው። በአንድ ላይ ወርቁ ተመራማሪ ነው የሚል ዓረፍተ ነገር አነበብን ማለት ነው። እንዲያደርጋችሁ መለማመድ እና አብራችሁ ከኔ ጋር በመቁጠር ማወቅ ትችላላችሁ ማለት ነው። ጀማሪ ከሆናችሁ እሺ፣ አንዴ እናንብብ። አንዴ ከዛ ደግመህ ተናገር ይላል። መጀመሪያ ያለው አንዴ ደግመህ ተናገር። ቀጥሎ እባክህ ይቅርብህ፣ እባክህ ይቅርብህ። ከዛ ወደ ቤት እሄዳለሁ፣ ወደ ቤት እሄዳለሁ። እባክህ ይቅርታ፣ እባክህ ይቅርታ። አመሰግናለሁ ወንድሜ አመሰግናለሁ ወንድሜ የመጨረሻው ወርቁ ተመራማሪ ነው ወርቁ ተመራማሪ ነው ይላል ማለት ነው እንዲያድጋችሁ መለማመድ አለባችሁ ማለት ነው አሁን ደግሞ ቀጥዬ ማሳያችሁ በአረንጓዴ የጻፉትን ነው በአረንጓዴ የጻፉትን ደግሞ አብረን እናነባለን አብራችሁኝ ከኔ ጋር ታነባላችሁ ማለት ነው እሺ መጀመሪያ ላይ ያለው ትንሽ ትንሽ ይላል ከዛ ስፔስ፣ ጠብቀኝ ይላል ትንሽ ጠብቀኝ ይላል፣ ከዛ እመጣለሁ ይላል ማለት ነው። ትንሽ፣ ከዛ ጠብቀኝ፣ ከዛ እመጣለሁ። ሶስት ጊዜ ነው። ትንሽ የሚለው ቃል ይሆናል፣ ጠብቀኝ የሚለውም ቃል ነው፣ እመጣለሁ የሚለውም ቃል ነው። በአንድ ላይ ሲሆን ግን ትንሽ ጠብቀኝ እመጣለሁ ሲሆን ዓረፍተ ነገር ይሆናል ማለት ነው። እንግዲህ ትንሽ የሚለው የተ የነ የሸ ፊደል ነው። ቀጥሎ ደግሞ ጠብቀኝ የሚለው የጠ የበና የቀ የኝ ፊደል ነው። እመጣለሁ የሚለው ደግሞ የአ የመ የጠ የለና የሀ ፊደል ነው። ድምጻቸው ግን እያንዳንዱ የተለየ ድምጽ አለው። በመጀመሪያው ድምጽ ሳይሆን ሁሉ የሚጠራ እንደ ቅጥላቱና እንደ ፊደሎቹ አቀማመጥ ቅርጻቸውን በመየት በመለየት ነው ማንበብ የምትችሉት ማለት ነው ቅድም መልካም መልካም ብሎ ስፔስ አለው። ከዛ ጊዜ ስፔስ አለው። ይሁንላችሁ ይሁንላችሁ በአንድ ላይ መልካም ጊዜ ይሁንላችሁ ይላል ማለት ነው። መልካም ጊዜ ይሁንላችሁ። እንግዲህ መልካም፣ ከዛ ጊዜ፣ ከዚያ ይሁንላችሁ፣ በአንድ ላይ መልካም ጊዜ ይሁንላችሁ ይላል ማለት ነው። ቀጥሎ ደግሞ በሰላም ስፔስ ተመለሱ ሱ በአንድ ላይ በሰላም ተመለሱ የሚል ዓረፍተ ነገር ይሆናል። በሰላም ከዚያ ተመለሱ ተመለሱ በሰላም ተመለሱ ይላል ማለት ነው። ቀጥሎ ደግሞ ደስ ደስ ይበላችሁ ደስ ከዚያ ይበላችሁ ደስ ይላል ከዚያ ይበላችሁ ይላል ማለት ነው። ቀጥሎ ደግሞ ልጄ ልጄ ተማሪ ነው። ልጄ ከዛ ተማሪ ነው። ልጄ ይላል ከዛ ተማሪ ይላል ከዚያ ነው። ልጄ ተማሪ ነው ይላል ማለት ነው። በመጨረሻው እን እንኳን እንኳን ይልና ደህና መጡ። በአንድ ላይ እንኳን ደህና መጡ እንኳን የሚለው የአ የነ የከድ የቃላ ፊደል የነ መልሶ ከዛ የደ መልሶ የነ ፊደል አራተኛ ደና ይላል። መጡ የሚለው ደግሞ የመነ የጠጡ ሁለተኛው ማለት ነው መጡ። እንኳን ደና መጡ የሚል ዓረፍተ ነገር አነበብን ማለት ነው። እንዲያደርጋችሁ መለማመድ አለባችሁ ማለት ነው። ኦኬ። አሁን ከመጀመሪያው ጀምሬ ለአንብብላችሁ፣ አብራችሁኝ አንብቡ። ትንሽ ጠብቀኝ እመጣለሁ ይላል ማለት ነው። ትንሽ ጠብቀኝ፣ እመጣለሁ ይላል የመጀመሪያው። ቀጥሎ ደግሞ መልካም ጊዜ ይሆንላችሁ፣ መልካም ጊዜ ይሆንላችሁ ይላል። ከዛ በሰላም ተመለሱ፣ በሰላም ተመለሱ ይላል። ደግሞ ቀጥሎ ደስ ይበላችሁ፣ ደስ ይበላችሁ ይላል ማለት ነው። ከዛ ልጅ ተማሪ ነው፣ ልጅ ተማሪ ነው ይላል። መጨረሻ ላይ እንኳን ደህና መጡ እንኳን ከዛ ደህና መጡ የሚል ዓረፍተ ነገር አነበብን ማለት ነው። እንዲያ አድርጋችሁ በደንብ ብትለማመዱ አማርኛ ማወቅና ማንበብ የትሁለ ትችላላችሁ ማለት ነው። ዛሬ ሌላችሁ የመጣው ቁጥር ያለ ቪዲዮ ዓረፍተ ነገር በሚገባችሁ መንገድ ሰርቻላችኋለሁ ማለት ነው። እናንተ ቪዲዮውን ላይክ እና ሸር በማድረግ እስከ መጨረሻ ድረስ አብራችሁ በመቆየት መለማመድና ማወቅ ትችላላችሁ። በዚህ ቻናል የተለያየ አማርኛ ፊደሎችንም የተለያዩ ቃላቶችን እየለቀኩ እገኛለሁ። እየገባችሁ ተማሩበት። የዛሬ ቪዲዮ ይህ ይህን ይመስል ነበር። በሌላ ቪዲዮ እስከምመለስ ሰላም ሁኑ። ቻው